ሰላሜን የሚወድ አምላካለኝ ከመከራ ስጋት ያሳረፈ፣ አልወደደም ጌታ ውድገቴ አዋጅን ሽሩ ታል የሞቴ ሰላሜን የሚወድ አባታለኝ ከመከራ ስጋት ያሳረፈ ጌታ ማነው ሰውን የሚረዳ ደርሶ የሚታደግ ሄዶ ምድረ በዳ የፍቅር ልባለው ለሰው ሚራራበት የክፉ ቀንደራሽ አጋዥ ነው ረዳት። እንደ ጌታ ማን ነው ሰውን የሚረዳ ደርሶ የሚታደግ ሄዶ መድረስ በዳ የፍቅር ልባለው ለሰው ሚራራበት የክፉ ቀንደራሽ አጋዥ ነው ረዳት። ምስኪኑን ሲቀባ ያው

በእግዚአብሔር ሰነቶ የሚወድ የለው እንደ ጌታ ማን ነው ሰውን የሚረድ፣ ደርሶ የሚታደግ። እዛ ጓዳ ጓዳ የፍቅር ልብ አለው። የክፉ ቀን ደራሽ አጋዥ ነው ረዳ ቅዱስ እግዚአብሔርን ቃል ከኔ ጋር በእግሮቻችን ንቁምና የሩት መጽሐፍ ምዕራፍ አንድን ከቁጥር አንድ ጀምሮ በጌታ ስም ላንብብላችሁ። እንዲህ ይላል። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ረሃብ ሆነ። አንድ ሰውም ከምስቱና ከሁለት ልጆቹ ጋራ በሞአብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየው ስም አቤሜሌክ የምስቱም ስም ኑሃምን የሁለቱም ልጆች ስም መሄሎና ኬሎዋን ነበር። የቤተልሔምም የይሁዳ የኤፍራታ ሰው ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኖዋምንም ባል አቤሜሌክ ሞተ፣ እርሷና ሁለቱም ልጆች ቀሩ። እነርሱም ከሞአባውያን ሴቶች ምስት አገቡ፣ የአንዲቱ ስም ወርፋ፣ የሁለተኛይቱም ስም ሩት ነበር። በዚያም አስር ዓመት ያህል ተቀመጡ። ሜሎና ኬሎዋንም ሁለቱም ሞቱ፣ ሴትቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋራ ተነሳች። እርሷም ከሁለቱ ምራቶቿ ጋር በተቀመጠችበት ስፍራ ወጣች፣ ወደ ይሁዳ ምድር ሊመለሱ በመንገድ ላይ ሄዱ። ኑኃሚን ምራቶቹን፣ ሂዱ፣ ወደ እናቶቻችሁ ቤት ተመለሱ። በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያድርግላችሁ። እግዚአብሔር በየባላችሁ ቤት ረፍትን ይስጣችሁ አለቻቸው። ሳመቻቸው ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ህዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆች ሆይ ተመለሱ። ለምን ከእኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? አለች። ልጆች ሆይ ተመለሱ። ባለማግባት አርጅቻለሁ። ሂዱ። ተስፋ አለኝ ብል፣ ዛሬ ሌሊት እንኳን ባልባገባ ወንዶች ልጆችም ቢወልድ፣ እነርሱን እስኪያድጉ ድረስ ትቆያላችሁን ስለ እነርሱም ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ መጥቷልና ከእናንተ የተነሳ እጅግ ተመሪያል። ቁጥር 14 ላይ ድምፃቸውን ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋች። ኑኃሚንም እነሆ ባለንጀራሽ ወደ ህዝቧና ወደ አማሊክቷ ተመለሰች፣ አንቺም ደግሞ ከባለንጀራሽ ጋራ ተመለሽ አለቻት። ሩትም ወደምትሄጅበት እሄዳለሁ በምታድርበትም አድራል እንድትውሽም ከአንች ዘንድም እንዲመለስ አታስቸግርኝ። ህዝብሽ ህዝቤ አምላክሽም አምላኬ ይሆናል። በምትሞችበት ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንችንና እኔን አንዳች ብለየኝ እግዚአብሔር ይህን ያደርግብኝ እንዲህም ይጨምርብኝ አለች። ኖሐምንም ከእርሷ ጋር ለመሄድ እንደ ቆረጠች ባየች ጊዜ እርሷን ከመናገር ዝም አለች ወይም ተቆጠበች ምዕራፍ ሁለት ቁጥር አንድ ላይ ለኑኃሚንም ባል የሚዛመድ አቤሜሌክ ወገን የሆነ ኃያል ሰው ስሙም ቦኤዝ የተባለ ሰው ነበር። ሞአበቱም ሩትም ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃረም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆቹም በኋላ በእርሷ በእርሻ ውስጥ ቃር እንዳጋጠመው የአባሜሌክ ወደ ወገን ወደ ነበረው ወደ ቦኤዝ እርሻ ደረሰች ይላል። እስቲ ወደ ቦኤዝ እርሻ ደረሰች በሉ። እስቲ እምትቃርመው በቦኤዝ እርሻ እስካለው ስንዴ አይደለም እስካለው ገብስ አይደለም፣ እምትቃርመው እስከ ቦኤዝ ነው። የሆነ ሰው ዛሬ ቃርሞ የእራት ይዞ ከገባበት ቃርሞ የምሳ ይዘው ከገባበት፣ በኢየሱስ ስም ከዚህ ቀን በኋላ ቦኤዝን ትጠቀልለዋል። በቃርሚያችሁ የታመናችሁ ሰዎች እግዚአብሔር አምላክ በሙላቱ ያምናቸዋል። ክፍሉ እንደሚናገረው በቤተልሔም አፍራታ በይሁዳ የሚኖር አቤሜሌክ የሚባል አንድ ሰው ነበር ይልና ይህም ሰው በሕይወቱ የመጣውን ረሃብ፣ በሕይወቱ የመጣውን ቻሌንጅ ለመቋቋም ሲሻ እግዚአብሔር ካለበት እግዚአብሔር ወደ ሌለበትና የሚያስፈልገው ነገር ግን ወዳለበት ሲሸሽ እንመለከታል በቤተልሔም ወይም ይሁዳ ቤተለም ማለት ራሱ የቃሉ ትርጉም የእንጀራ ቤት ማለት ሲሆን የሙላት ቤት ሆኖ ሳለ ረሃብ መጣና አንገጫገጨው፣ ፈተነው ፈተ ነው። እኔ በዚህ አጋጣሚ ለአንዳንድ ሰዎች መልእክት አለኝ። እግዚአብሔር የተናገራችሁን ምድር የምታጠልበት ትውልድ የምታሳርፉበት የተስፋ ቃል ተሸክማችሁ ሳለ አንዳንድ ቀን መጥቶ የሚያንገጫግጫችሁ ቻሌንጆች እግዚአብሔር የተናገራችሁን ቃል ማጠፉን አያሳያችሁም። እግዚአብሔር ከእናቶቻችሁ ማጸም ሳትወለዱ በፊት አስቀድሞ በእናንተ ህይወት የተናገረው ቃል መታጠፉን አያሳያችሁም። ያይቆብ ገና ከእናቱ ማህፀን ሳይወለድ ታናሽ ሆኖ የሚወለደው ታላቅን ይገዛል፣ ህዝብ ይሆናል የሚል የተስፋ ቃል ይዞ የአባቱን የይስሐቅን ቤት መኖር ቢያቅተው፣ ወንድሙ ቢያሳድደው፣ የአባቱን ቤት ልጅነቱን አረጋግጦ የተወለደ ልጅ ማረፊያ አጥቶ ወደ ሶርያ ቢኮበልልም፣ ሌሊቱን ቀን አድርገው የመጣቀን በምትሄድበት ከአንተ ጋር እሆናለሁ የተኛበትን ላባ አሳደው ደርሶ ሊገላው የነበረውን ቀን እግዚአብሔር ገለበጠል። አይገርማችሁም? ታላሹ ታላቁን ይገዛል የሚለውን ቃል ይይዘው፣ ህዝብ ይሆናል የሚለውን ቃል ይዘው፣ ከእናቱ ማህፀን ሳይወለድ በፊት መልካምና ክፉን ሳይለይ ጾሙ ሳይጸልይ፣ አንዳንዱን እኮ ጾማችሁ ሳትጸልዩ መጥቶ ያገኘው ቅባት እኮ ነው የሚያንከራትታችሁ። ጾማ ቀባኝ በላችሁ፣ ሳትለምኑ ዱሩዬ መሆን እያማራችሁ ከማ ይዞ ምጥቷ ቀብቶ እኮ ነው የሚያሸው። ዛሬ ለአንድ ሰው መልእክት አለኝ። እግዚአብሔር አምላክ የሆነ የታሸገ ነገር ዛሬ ይከፍትላችሁ። ኤሊሜሌክ ሁለት ልጆችን እና ሚስቱን ይዘው ወደ ሞአብ ምድር ገባ። እግዚአብሔር በሕይወታችሁ ከጉብኝታችሁ አያፈራርቃችሁ ቤተልሔም ረሀብ ስለነበረ ወደ ሞአብ ገቡ። እነሱ ሞአብ ሲገቡ ደግሞ ረሀብ ወደ ሞአብ ገባ፣ ጥጋብ ወደ ቤተልሔም ገባ። ቤተልሔም የቃል ኪዳን ምድር ናት፣ እግዚአብሔር ያለባት ሀገር ናት። እነሱ እግዚአብሔር ካለበት ይልቅ ስንዴ ያለበት እንጀራ ያለበት ብሎ መርጦ ሲገቡ የገቡበት የመጣው ረሀብ ኑኃሚንን ባሏንና ሁለት ልጆቿን አሳጣ። ይህን ጊዜ ባዶ እጄን ቀርቻለሁ ብላ በምትማረርበት ጊዜ የይሁዳን ጉብኝት ሰማች። እኔ ለአንድ ሰው መልእክት አለኝ። ይው አልፈ እየድቅ ካለህበት እግዚአብሔርን መጠበቅ ደክሞ እየድቅ ካለህበት ዛሬ ትመለስና ጉብኝትን ትገነኛል። አትሄድበት አጠገብ ያልነው ሰው ጨብጠትና አትሄድበት በሉት፣ ጥቅት ታገሰው በሉት እኔ ለማን እንደሆነ አላውቅም። የደከማችሁ ስጠብቁ፣ የሰለቻችሁ ስጠብቁ፣ እግዚአብሔር እንደዚህ ይላችኋል። አትሄድበት አጠገብ ያለው ሰው ጨብጥና አትሄድበት በሉት። ጉብኝቱ ይመጣል በሉ እና ባሏንና ሁለት ልጆቿን ካጣች በኋላ ቤትልሔም መጎበኘቷን ስትሰማ ወደ ይሁዳ ቤተልሔም ለመመለስ ትነሳለች። ኑኃሚን እንጀራ ፍለጋ ነው የሄደችው ወደ ሞአብ ምድር። ሩት ደግሞ እንጀራ ፍለጋ ሳይሆን አምላክ ፍለጋ ነው ወደ ቤትልሔም የመጣችው። እችኛዋ አምላክ ካለበት እንጀራ ወዳለበት ስትሄድ፣ እችኛዋ ግን እንጀራ ካለበት አምላክ ወዳ ዛሬ ማታ የሆነ ሰው ሙላ የሆነ ምድራዊ ውበት ለቀው እግዚአብሔር ወዳለበት የሚገሰግስ የሆነ ሰው ዝበት ይታየኛል። አሁን እየፈለግኩ ያለሁት ተልውናው ነው በሉት። ያዙና ነገሩት ክብሩ ያለበት ነው እየፈለግኩ ያለሁት በሉት። ያማረ ሶፋ አይደለም፣ ያማረ ግርግዳ አይደለም፣ ያማረ የሙዚቃ መሳሪያ አይደለም። ኢየሱስ ነው የምፈልገው የሚል አንድ ሰው ጮህ አመን ይባ እግዚአብሔር እንደዚህ ይለኛል። አንዳንዶቻችሁ ዛሬ መንደራችሁ ከገመታችሁት ግምት የወለዱ እናትና አባት ከገመቷችሁ ግምት ታቋርጣላችሁ። ኦርፋንና ሩትን የገመተቻቸው ባል ፍለጋም የሄዱ ሰዎች አድርጋን ሁለቱም የልጆቿ ሚስቶች ናቸው ባሎቻቸው ያለ ልጅ ስለሞቱባቸው ሌላ ሰው ሊያገቧቸው እንደሚገባ ታውቃለች ባይሁድ ስርዓት ደግሞ እነዚህን ምራቶቿን መውረስ ያለባቸው ከሷ የሚወለዱ ልጆች ናቸው ስለዚህ ገና ከዚህ በኋላ ባግባል ባልባገባል ልጅስ እስከምወልድ ድረስ እኔን ትጠብቁኛላችሁ ወይ እኔ ባዶ ወይ ቀረው ሰው ነኝ። እኔ ከፊት ተስፋ አይታየኝም። ስለዚህ ከእኔ ካሄዳችሁ ምን ታደርጋላችሁ? ተመለሱ፣ መንገድ ላይ ስትላት ኦርፋ አለቀሰችና ተስፋ ቆርጣ ተለየቻል። የሆነ ሰው ቀኝ እግሩን ያንሳና ገብች ያለው ይበለይ። ዛሬ መልእክታለኝ። ቆርጠ በቃርሚያ ታመን፣ እግዚአብሔር ቆርጦ ሙላቱን ይሰጣል። የታሪክ በሞአብ ዘር ሐረግ ውስጥ ሊገባ የማይችለውን ኢየሱስን በሩት ዘር ሐረግ ውስጥ ሊከተው እኔ መልእክት አለኝ። በእናት በኩል በአባት በኩል በአማች በኩል የማይገናኝ የሆነ በረከት ዛሬ ይገናኛል። ኦርፋ ይህንን ተስፋ የሚያስቆርጥ የኑኃሚን ንግግር ከሰማች በኋላ አለቀሰች፣ ሳመች፣ ቻው አለቻት። ቻው ያለችው ኑኃሚንን አይደለም፣ አይደላም። የኑኃሚንን አምላክ ነው። የኑኃሚንን ተስፋ ነው። አልገባችሁም። ሩት ግን እንደዚህ አለች፣ አምላክሽ አምላኬ ይሆናል፣ ሕዝብሽ ሕዝቤ ይሆናል። ከንቺ ጋር የሚሄደው ባል ፍለጋ አይደለም። ከንቺ ጋር የሚሄደው ርስት ፍለጋ አይደለም። ከንቺ ጋር የሚሄደው ምቾት ቀጠናም ፍለጋ አይደለም። አንቺ ጋር ያለውን አምላክ ከዚህ ማታ ጀምሮ በእናንተ ዘንድ ያለው አምላክ በአሕዛብ መፈለግ ይጀምራል። ለሆነ ሰው አብሮት የቆየው አምላክ ኪሶ ሆኖ ይገለጣል። ካዜናው ሆኖ ይገለጣል አካውንት ሆኖ ይገለጣል። ዝና ሆኖ ይገለጣል። ለእኔ ይሁን የሚል አንድ ሰው ለምን አሜን ብሎ አይውስ? ከዛ በጣም የሚገርመኝ ነገር ኖሃ ምንም ፈጽሞ ላለመመለስ እንደቆረጠች ባየች ጊዜ ሩትን ከመናገር አቆመች። ይል ይህን ቃል ደግማለሁ። ኖሃ ምንም ፈጽማ ለመሄድ እንደቆረጠች ባወቀች ጊዜ ሩትን ተመለሽ ብላ መነዝነዝ አቆመች፣ ይላል። ከዚህ በኋላ አልሰማም፣ በሉስ ተመለስ፣ አልሰማም፣ አቆም፣ አልሰማም፣ አይሆንም፣ አልሰማም። እንደማትመለስና እንደቆረጠች ባወቀች ጊዜ ሩትን ከመናገር ምን አደረገች? በሌላ አማርኛ የራስሽ ጉዳይ ማለት ነው ያለ ይሄ አሜን ምናምን ብላ በአንድ መንፈስ ተስማምቶ አይደለም ብትል አማርኛ ብትቀይር ምንም ተስፋ የለም። እኔ መልእክት አለኝ። ወደፊት ስታዩ እስካሁን እንደከም ያለው እኔ አይል ዘመን አገልግያለሁ፣ እኔ አይል ዘመን ሩጫለሁ፣ ምንም አልተፈጠረም የምትሉ ሰዎች ከቀናቶች መካከል እሄ ቀን ለየት ይላል። እግዚአብሔር ምስክሬ ለአንድ ሰው ይሄ የዛሬ ሮብ በልጅ ልጆቹ ዘመን የሚሰራ የሆነ መዝገብ የሚካፈልበት ይሆን አራሚን ብለው ውሰድ በኢየሱስ ከዛስ ወደ ቤተልሔም ይሁዳ በደረሱ ጊዜ ኑሃምን መጣች፣ ባዶ እጇን ቀርታ ብሎ ሙሉ የይሁዳ ከተማ ተጫጫኸ ይላል መጽሐፍ። ሴትየው ለቅሶ ብትወጣ ሰርግ ብትወጣ፣ መጣችኮ ባዶ እጇን ቀርታ መጣችኮ፣ የያዘችን ሁሉ አታይ የሚለው ከተማውን ይዟል፣ አየሩን ይዟል። ምን ሲባል ውርደቷ ታዳ ሩት መጣችና ና አርፋ ምተኛ እንዳይመስላቸው፣ አጠገብ ያለው ሰው ጀርባው ላይ ጫንና አርፈ እንዳተኛ በሉት። ነገር እስኪገለበጥ እ እንዳተኛ በሉት። የሰማሁ እስኪፈጸም እንዳተኛ በሉት። አንድ ሰው ይጩና እስኪ አልተኛም ይበሉ። ሩት ማተኛ ናት። ተነስቼ ምን እንዳለች ምዕራፍ ሁለት ላይ በፊቱ ሞገስ የማገኘውን ሰው ፈልጌ ከእርሻው ቃርሜ እንጀራ እመጣለሁ እንጂ ፊት ለፊት እየተያየን አንሞትም፣ አለች እና ሲባል ብድግ ብላ ወጣችና የመጀመሪያ እግሯ ወንበዴ ማሳል ሄደም። አጋጣሚ ነው፣ መገለጥ አልሰማችም። ቦዔዝ የሚባል ሰው ብሎ ነብይ ትንብት አልተናገረም። እየሄደች እግሯ በቦዔዝ እርሻ ላይ ከወጣ ለአንድ ሰው መልእክት አለኝ። ሃምሳ ዓመት የደከምክ ሃያ ዓመት የደከምክ እስካሁን በድካም የመጣ ከዚህ ማታ በኋላ እግር በቦ ከእስር ሻላ ይወጣል። ጣራ አጠገብ ያለው ሰው ያዝና ፈገግ ብለህ ንገረው። እስካሁን ቃርሚያ ነው በሉት። ከዚህ ማታ በኋላ ግን ቦዔዝ ነው በሉት። ባይዞ የጸለየ ሰው ሞገስ የሚያገኘው ወንበዴ ፊት አይደለም። የጸለየ ሰው ስማ፣ የተስፋ ቃል ያለው ሰው ጦንቃይ ፊት አይደለም ሞገስ የሚያገኘው። ሴቶችና ወንድ የእግዚአብሔር ልጆች መልእክት አለ። ሞገስ የምታገኙት የእግዚአብሔር ኪዳን ወደ ተቀመጠበት አየህ። በከተማ በይሁዳ ባለሀብት ቦዔዝ ብቻ አይደለም። እንዲህ ነው ያለችው፣ ሁሉ ሰው ማሳ ላይ አልቀጥልም አለች። በፊቱ ሞገስ የማገኝበት አለች። የመጀመሪያ ሄደችና በቦዔዝ እርሻ ላይ እየተመላለሰች የአሰሪዎች ሁሉ አለቃ እያያች ነው። ቦዔዝ መጣና እንደዚህ አላት፣ ይቺ ቆንጆይቱ ማናት ብሎ ሲል አለቃው እንደዚህ አላት እንጂ ከሞዓብ ምድር የመጣች ብሎ ሲላት እንደዚህ አላት። እየቆረጣችሁ ገብሶን ለቃቀማችሁ እንዳትወስዱ የሚገባውን አስቀሩላች። ይሄ ብቻ አይደለም ለእናንተ ከተቀዳው ማድጋ ተጠግታ ትጠጣ። እኔ ለአንድ ሰው መለክሳለኝ። ከዚህ ማታ በኋላ ድንገት በወጣህበት ያልተጠበቀ ቸርነት ይደረግልሃል። ዝለልና ያልተጠበቀ ደግነት ብለ ያዘው ከመች መች ወደ ኋላ ተመልሶ አንቺ አስቀምጪ ዞር በይ ከዚህ ይሉኛል ብላ እየተንቀጠቀጠች የወደቀ ከምትለቅምበት መጣና እንደዚህ አላት፣ ዘና ብለሽ ቃርሚ፣ አትፍሪያቸው። እናንተ ደግሞ እየሰማች ነው የነገራት እናንተ ደግሞ እየቆረጣችሁ ከፊቷ ጠርጋችሁ እንዳታነሱ፣ የምትሸከመው ነገር አስቀሩላት ብሎ ሲል አሰማች። ሁለተኛስ ጠራትና እንደዚህ አላት፣ እነሱ ለራሳቸው ካስቀመጡት ማድጋ ተጠጊና ምንጩን ጠጪ አላት። እኔ ለአንድ ሰው ከጣርሚያ ወደ ምንጩ መግባት ሆነል። ቀኝ እግር ብድግ አድርግልኝ ልናገርብ። በኢየሱስ ስም ከአንተ በኋላ ሊመጣ ያለውን ትውልድ ይዘህ፣ ከጉልበቱ ሊመጣ ያለውን ይዘህ፣ የወለድከውን ከሁን ይዘህ እግር ከዚህ ቀን በኋላ ወደ ምንጩ ይሆናል። ስማይ ከዛ የመጀመሪያ ቀን ቃርማ መጣችና እንደዚህ አላት። ኑሃ ምን ጋር መጣ አማቿን ጠራቻትና ቦዔዝ የሚባል ሰው ያገኘው አለች። ሞገስ በፊቱ አግኝቻለሁ አለች። እስ እያስቀራችሁ ሂዱ ብሏል። እንደገና ደግሞ ከምንጭም ጠጪ ብሎኛል አለች። ኑሃ ምን ልጅ ሆይ አለቻት። ምዕራፍ ሦስት ላይ መልካም እንዲሆንልሽ እረብት አልፈለግሽም አለቻት። ፈልግ ያለው አለቻት። አሁን ከቃርሜው ዝለቂና የቦዔዝን ጋቢ ገልጠሽ ከስር ግቢና፣ እኔ አንድ ሰው ዛሬ ቦዔዙን ገልጦ ይገባል። ዘላለማችሁ ወዳለበት፣ ክብራችሁ ወዳለበት። እስካሁን በቃርሚያ የተንከራተታችሁ እግዚአብሔር ከአንዳንዶቻችሁ አይን የሚታበስ እንባ ያሳየኛል። ብዙ ዘመን ትንቢት ስትሰሙ መገለጽ ስትሰሙ የሰለቻችሁ ሰዎች ዛሬ ማታ ግን እግራችሁ ወደ ቦዔዝ ይሆን አግኝቼ እገባ ይሁን የሆነ ነገር ይዤ መለስ ይሁን ብላ እንደው ሀሳብ ቀይሮ ትላንት ሲቃርም ያልነኩኝ ሰዎች ቀና ብለው ይነኩኝ ይሁን ብላ እየተንቀጠቀጠች የሆነች ነገር ሰብስባ በምትገባበት እርሻ የሆነ ቀን ቀና ብላ ዘና ብላ ሄ እዛ ጋር ተንቀሳቀስ እየሰራ ምን አይነት ህዝብ ነው ዛሬ የመጣው? የሆነች ነገር ሰፍራ ያውም ቃርሞ አንስተው? ከወደቀ ይዛ የምትገባው ሴትየው ሰራተኛ ሳይቀየር እርሻ ሳይቀየር፣ እኔ እምልክሻለሁ በተዋረድክበት በተማክበት እንደ ሰው ባልተቆጠርክበት ከተማ የሰራዊት ጌታ እግዚአብሔር ይሾምሃል። ወገብን ያዝና ተናገረኝ ከኔ ጋር በተናኩበት በላይ እንደ ሰው ባልተቆጠርኩ አንዳንድ ጊዜ እኩያህ እኮ ነው፣ አብሮ አደገህ እኮ ነው፣ አብሮ የተማረ እኮ ነው። ያውቃል እኮ ጠንቅቆ፣ እንዳላወቀ ባላየ ባለፈበት ከተማ የሰራዊት ጌታ ከዚህ ማታ ጀምሮ እርሻውን ይሰጣል። የተሸከመችው የሞአብ ንጉሥ እንዳይመስለ የተሸከመችው የይሁዳ ንጉሥ እንዳይመስለ የዓለም ሁሉ ገዢ ነው ጠቅልላ የተሸከመችው። እኔ መልእክት አለኝ። እየተንቀጠቀጣችሁ በኖሯችበት ከተማ እግዚአብሔር ምድርን የሚገዛ ነገር ይሰጣቸዋል። ቁሙ ቁሙ ቁሙ። በእግሮቻችሁ ላረግዝ ነው። ምድርን የሚያስፈራ ነገር ላረግዝ ነው። አየር የሚይዝ ነገር ላረግዝ ነው። ከተማን የሚያንቀጠቅጥ በረከት ለአማ ዱቫና ማሀዲያ ቀኝጅን ከፍ አድርግልኝ፣ ልናገር በኢየሱስም ዛሬ ማት የተገፋኸው እንደ ተገፋ ልትቀር አይደለም። የተናከው እንደ ተናክ ልትቀር አይደለም። ስማ አንተ ካራን ላይ ሌሊት ሆኖበት መሄድ እያማረው ጨልሞበት የተኛን ያዕቆብን እኔ የአባቶች አምላክ የአብርሃም አምላክ ነኝ የተኛበትን ምድር እሰጥሃለሁ እንዳለው ከሰጠው እኔ መለክታለን የሰማይ አምላክ ስማ የምትጋግር እናት ቂጣ እንደምትገለብጥ አንድ ያልበሰለ ፓርት እንዲበስል የበሰለውን ወደ ላይ እንደምትገለብጥ የሆነች ምዕራፍ የጠራችው ሰዎች ዛሬ ማታ እግዚአብሔር ይገለብጣል።